በዓሉን ለማሳለፍ ከተለያዩ ቦታዎች እንግዲህ ከተለያዩ የሀገራችን ክፍሎች ወደ አዲስ አበባ ብዙ ታዳሚዎች መጥተዋል። ድምቅ ባለ ሁኔታ እየተከበረ ይገኛል በዓሉ። እኛም የበዓሉን ታዳሚዎች በዓሉን ሊካፈሉ እዚ የመጡ ብዙ እንግዶቻችንን እንግዲህ አብረን በዓሉን ልናሳልፍ እዚህ ተገኝተናል። አብራችሁን ቆዩ። እንግዲህ እስኪ የኢሬቻ በዓል ይዘቱ ለምን እንደሚከበር ወንድማችን ትንሽ ምትለን ነገር አለ። ያው የኢሬቻ በዓል የሚከበረው የባለፈውን አመት በምስጋና በቃ በደስታ ያሳለፍከን የሚቀጥለውን አመት የደስታ የሰላም ሆኖ እንዳያልፍልን እንጸልይበት አመት ነው። ከሃይማኖት ጋር የሚገናኘ እኔ አሁን ለምሳሌ አይል የኦርቶዶክስ እምነት ተከታይ ነኝ። የኦርቶዶክስ እምነት ተከታይ ሆኜ ግን የባህል የወጣበት ማህበረሰብ የኦሮሞ ህዝብ ባህል ነው። ከክረምቱ ከጨለማው አውጥተህን ለብርሃን ያደረስከን ምስጋና ማቅረብ ነው ማመስገን ነው። ሬቻ ባህል የአገራችን ተስፋ ትልቅ ነገር ነው። ብርሃን ነው። ይሄ ብርሃን ማለት ሞ ለአንድ ግለሰብ ወይ ለአንድ ብሔረሰብ አይደለም፣ ለሁላችንም ነው። ለኢትዮጵያም፣ ለኦሮሞም፣ ለሁሉም፣ ለስዳማም፣ ለአማራም፣ ለሁሉም፣ ለኡሯጌም፣ ሁሉም አንድ ሀገር ለሁሉም ነው እንጂ ለግለ አንድ ግለሰብ ወይ ለአንድ ብሔረሰብ አይደለም። ኢሬቻ ደስ ስላል ኢሬቻ ማለት አንደኛ ሰላም ነው። መሰብኮው ሰላም ነው። ኢሬቻ ማለት ክረምቱ አልቆ ወደ ብራ ስንገባ ደስ ብለ ሰዎች የምንገናኝ ገናኝ የተጠፋፈን ሰው ክረምት ወጥቶ ምን የተጠፋፈ ሰው የምንገናኝ ወንዝ ሞልቶ ወንዝ ሲቀንስ ወንዝ ተሻገረ የምንገናኝ እና እሬቻ በዚህ ነው የሚገለጸው።